ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ይቀርባሉ። ቀደምት አፍሪካውያን ለነፃነትና ለእኩልነት የከፈሉት ዋጋ ወጣቱ ልማትና ሰላም በማስመዝገብ ሊገ እንደሚገባ ፕሬዚዳንት ታየ አጽቀስላሴ ገለጹ። ፕሬዚዳንቱ ይህንን የተናገሩት በአዲስ አበባ አድዋ ድል መታሰቢያ በተካሄደው የፓን አፍሪካ ወጣቶች አመራር ጉባኤ ላይ ነው። የወጣቶችን አቅም ለበለጸገች አፍሪካ መሪ ሀሳቡ ነው። የፓን አፍሪካ ወጣቶች አመራር ጉባኤ በኢትዮጵያ ለመጀመሪያ ጊዜ እየተካሄደ የሚገኘው ይህ ጉባኤ ዋና ዓላማው የበለጸገችና ሰላማዊ የተረጋገጠ አፍሪካን በመገንባት ሂደትም ሆነ የዜጎቿን ሁለንተናዊ ተሳትፎና ተጠቃሚነትን በማረጋገጥ ረገድ ወጣት መሪዎቿ ሚናቸውን እንዲወጡ ማስቻል መሆኑን የተገለጸው በጉባኤው መክፈቻ ላይ ተገኝተው ንግግር ያደረጉት ፕሬዝዳንት ታዬ አፅቀሥላሴ አፍሪካ ራሷን ከቅኝ ግዛት ለማላቀቅ ለነጻነትና ለእኩልነት ታግ ብላለች ያሉ ሲሆን ይህ ትግል በታላላቅ የአፍሪካ መሪዎች ውጤት መጥቷል። ታዲያ ወጣቱም በጥበብና በእውቀት ላይ የተመሠረተ ልማትና ሰላምን በማስመዝገብ ሊደግመው ይገባል ሲሉም መልእክታቸውን አስተላልፈዋል። በዓለም ፈጣን እድገት ያለው የህዝብ ቁጥር ያላት አፍሪካ የወጣቶቿን ኃይል በትክክል መጠቀም ይገባታል። በበርካታ ሀብቶቿም የዓለምን ኢኮኖሚያዊና ማህበራዊ እድገትን ይዛለች። በአሁኑ ጊዜ ይህ እምቅ አቅም እውን እየሆነ የወጣት አፍሪካውያን ስራ ፈጣሪዎች ስኬት በተለያዩ ዘርፎች እየተመለከትን ነው። ወጣት አመራሮች ተለዋዋጭ ለሆነው የዓለም ጂኦፖለቲካ የሚመጥን ሀሳብ ማፍለቅና ውሳኔ መስጠት አለባቸው። ስራ አጥነት የአየር ንብረት ለውጥና የፖለቲካ አለመረጋጋትን ለመፍታት ወጣቶች በእውቀትና በጥበብ የታገዘ መፍትሄ መስጠት ያስፈልጋቸዋል። የአፍሪካ ሕብረት ኮሚሽን ምክትል ሊቀመንበር ሳልማ ማሊካ ይህ የፓን አፍሪካ ወጣቶች አመራር ጉባኤ ከንግግር ባለፈ በተግባር የሚገለጽ ስራን ማመላከት አለበት፣ የአህጉሪቷ የወደፊት ተስፋም በወጣቱ ላይ እንደመሆኑ በሰላምና እድገት ላይ ያተኮሩ ውይይቶች መደረግ እንዳለባቸው ጠቁመዋል። ይህ መሰባሰብ በወጣቶች ኃይል የበለጸገች አፍሪካን እውን ለማድረግ ነው። የመሪዎች ጉባኤው ለሁለቱም ደፋር ሀሳቦች የተግባር መድረክም ነው። የአህጉራችንን የወደፊት እጣፍንታ ለመገመት በ2030 በአፍሪካ የሚገኙ ወጣቶች ቁጥርም ከ1.5 ቢሊዮን በላይ እንደሚሆን መረጃዎች ይጠቁማሉ። በዚህም አህጉሪቷ በጣም ጠቃሚ ነው የምትሆነው። ነገር ግን ጥያቄው የአፍሪካ ወጣቶችን እምቅ አቅም ለመጠቀም በቂ ጥረት እያደረግን ነው ወይ የሚለው ነው። ይህም የአፍሪካ መሪዎች ተጨማሪ ስራዎችን አጠናክረው መስራት እንዳለባቸው ያመላክታል። የፓን አፍሪካ ወጣቶች ህብረት ፕሬዝዳንት ሞሞኒ ዲያላ ወጣቶች የሚረከቧት አፍሪካ የተሻለ ተስፋ እንዲኖራት የአህጉሪቷ መሪዎች በትኩረት መስራት እንዳለባቸው አመላክተዋል። የፓን አፍሪካ ወጣቶች ህብረት በአህጉሪቷ ግንባታ ላይ ጉልህ ሚና የመጫወት አቅም አለው ምክንያቱም የአህጉሪቷ የወደፊት ተስፋ በወጣቱ እጅ ላይ በመሆኑ ነው። የአህጉራችን ልማቷን የሚከለክሉ እጅግ በጣም ብዙ ችግሮች ተጋርጠውባታል። ይህን በህብረት በመሆን መቀየር ይቻላል። እጣፈንታችን በእጃችን ነው። በዚህም ለወደፊት ልናያት የምንፈልጋትን አፍሪካ መገንባት እንችላለን። ዛሬን ጨምሮ ለሶስት ቀናት የሚካሄደው ጉባኤው የፓን አፍሪካኒዝም እሳቤን ለወጣቱ ለማስረጽ ብሎም የአፍሪካ ወጣቶች ቻርተር ላይ የተደነገጉ መብቶችና ግዴታዎችን ለማስገንዘብ ይረዳል ተብሏል። ኢቢሲ ከ2013 እስከ 2015 ዓ.ም የተደረገው የክዋኔ ኦዲት ለማስተካከል የወሰደው እርምጃና የተገኘ ውጤት ተቋሞ ችግሮችን ለማስተካከል በትኩረት መስራትን ያመለከተን ሲል የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ገለጸ። ቋሚ ኮሚቴው ኢቢሲ የይዘትና አቀራረብ ማሻሻያ በማድረግ በሀገር ግንባታ ሂደት አሰባሳቢ ትርክትም መገንባት ላይ በትኩረት እየሰራ መሆኑን ተገልጿል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለዘጠኝ አስርት ዓመታት በሬዲዮ 60 ለሚጠጉ ዓመታት ደግሞ በቴሌቪዥን የኢትዮጵያንን እውነት ውበትና የአብሮ መኖር እሴት ሲያውሳ የኖረ አንጋፋ የሚዲያ ተቋም ነው። ዛሬ ላይ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በአስር ቻናሎች በሬዲዮና ቴሌቪዥን እንዲሁም በዶት ስትሪም አማራጭ በቀን 24 ሰዓት በድምሩ 240 ሰዓት በመላ ኢትዮጵያ ይደርሳል። ተቋሙ እያካሄደ ባለው ተቋማዊ ሪፎርም ወደ ይዘት በሚል በጀመረው የለውጥ ስራ መላው ኢትዮጵያውያን የሚደመጡበትና የኢትዮጵያ መልክ የሚታይበት ሀገራዊ ሚዲያ እንዲሆን እየሰራ ነው። በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ከ2013 እስከ 2015 ዓ ም የተቋሙን የዜናና ወቅታዊ አገልግሎት አሰጣጥ አፈጻጸም የክዋኔ ኦዲት ሪፖርት ገምግሟል። ኮርፖሬሽኑ በሚያቀርባቸው ዜናዎች ሆነ ፕሮግራሞች የተለያዩ ሰብዓዊ መብት ድርጅቶች የሚያወጣቸውን መግለጫዎችን በብዛት የዘገባ ሽፋን የማይሰጥ መሆኑ፣ ሊያቀራርቡን የሚችሉ ሀገራዊ ጉዳዮችን ወስነን እንደምንሰራ ሁሉ ኤዲቶሪያል ላይ ሊያለያዩን የሚችሉ በተለይ ደግሞ በህዝቦች መካከል ግጭት ሊፈጥሩ የሚችሉ ጉዳዮች ካሉ ከየትኛውም ተቋም ሊመጣ ይችላል መግለጫው ከየትኛውም የፖለቲካ ፓርቲ፣ ከየትኛውም የመንግስት ተቋም፣ ከየትኛውም የውጭ የሀገር ውስጥ ሊመጣ ይችላል። አንሰራውም። ይሄ ክሊርሊ መቀመጥ አለበት። በዛ ምክንያት አልፎ አልፎ የሚፈጠሩ ጉዳዮች ይኖራሉ። ለምሳሌ አንዱ የተነሳው ከፖለቲካ ፓርቲዎች ጋር ሀሳባቸውን በነጻነት ማስተናገድ፣ የሰብዓዊ መብት ሪፖርቶች በተመለከተ የተነሱ ጉዳዮች አሉ። በአንድ ዓመት ጊዜ ውስጥ ወደ 17 የሚደርሱ እዚሁ ሪፖርት ላይ የተገለጸው የሰብዓዊ መብት ሪፖርቶችን አስተናግዷል ኢቢሲ። ያላስተናገዳቸው ደግሞ ይኖራሉ። የትኞቹ ናቸው በምን ምክንያት ብለን ብናይ ምክንያቱን ማስቀመጥ እንችላለን። ኮርፖሬሽኑ ኦዲቶሪያል ነጻነት በጠበቀና በስራውን ሆነ በአስተዳደሩ መንግስት እና የመንግስት ተቋማትን ጨምሮ ከማንኛውም አካል ነጻና ገለልተኛ ሆኖ እየሰራ አለመሆኑ በኦዲት ሪፖርት ታይቷል። አሁን ባለው ተጨባጭ ሁኔታ ሚዲያው ነፃና ገለልተኛ ሆኖ ነው የሚሰራው ነጻና ገለልተኛ ሆኖ ነው የሚሰራው ሲባል የአሰራር ማዕቀፎች አሉት። አንዱና ትልቁ ገቨርንም ያደርገን ይህ ኤዲቶሪያል ፖሊሲ ይህ ኤዲቶሪያል ፖሊሲ መሰረታዊ የህገ መንግስት ኢትዮጵያ የፈረመቻቸውን ዓለም አቀፍ ስምምነቶችን ኢትዮጵያ ውስጥ በዚሁ ምክር ቤት የጸደቁ የሚዲያ ህጎችን እና እዚሁ ምክር ቤት የጸደቀ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ማቋቋሚያ አዋጅን መነሻ አድርጎ የጸደቀ ኤዲቶሪያል ፖሊሲ ነው። ከቦርዱ አሰራርና ድጋፍ ጋር በተያያዘ ቋሚ ኮሚቴው አባላት ጥያቄ ያነሱ ሲሆን የተገኘውን ኦዲት ግኝት ተከትሎም ኮርፖሬሽኑ የቦርዱን አሰራር መመሪያዎች በማሻሻልና በማጽደቅ የተጠናከረ ስራ እየተሰራ መሆኑን የኮርፖሬሽኑ ዋና ስራ አስፈጻሚ ገልጸዋል። የቋሚ ኮሚቴው ምክትል ሰብሳቤ አራሬ ሞሲሳና አባላቱ ተቋሙ ኦዲት ግኝቱን ተቀብሎ ምላሽ በመስጠትና ማሻሻያ አድርጎ መስራቱ ለኦዲት ግኝቱ የሰጠውን ትኩረት ያሳያል ብለዋል። የላካችሁበት ልበረታታና ጥሩ ለስራው ትኩረት የሰጣችሁት መሆኑን የሚያሳይ ነገር ነው። ይህም ብዬ ግን ምናልባት እንግዲህ ግኝቱ ራሱ የክዋኔ ውዲት ስለሆነ በአንድ ጊዜ በሁለት ወር በሶስት አመት የሚጠቃለል አይደለም፣ ሂደት ነው የሚጠይቀው። እሱን በስንት አመት የዛሬ ሶስት አመት አራት አመት የሚጠይቁን ስራዎች ሊኖሩ ይችላሉ። በዚህኛው አመት ውስጥ የምንጨርሳቸው ስራዎች ሊኖሩ ይችላሉ በአጭር ጊዜ በመካከለኛ እና በረዥም ጊዜ ተብሎ ህቅር ተይዞበት የመንግስትንም ድጋፍ የሚያስፈልጉን ነገሮች ሊኖሩ ይችላሉ እና እሱን በድርጊት መርሃ ግብር ለይታችሁ አሁን በያዛችሁት ልክ የድርጊት መርሃ ግብርን ሰርታችሁበት ለእኛም ለዋና ኦዲተርም ከደሳችሁ ለምመለከተው እናንተን ለምከታተለው ቋሚ ኮሚቴ እንድትልኩ ነው። እኔ እንትን የምለው በተጨማሪም የቋሚ ኮሚቴው አባላት ኢቢሲ እያደረገ ያለውን የይዘትና አቀራረብ ማሻሻያ እውቅና ሰጥተው ተጠናክሮ እንዲቀጥል አሳስበዋል። ለውጥ ላይ ያለ ተቃውሞ ምን ሆነ? እኔም ለመመስከር ነው። ቅድም በተባለው አግባብ በተለይ ከይዘት አንጻር የሚቀረጹ ቅድም የተነሱትን ነገሮች ላለመድገም በየቀኑ አዳዲስ ነገር የሚፈበረግበት እኛ ብቻ ሳልሆን ህዝብን እናወያይም ስንሄድ የሚነሳ ጥያቄ ስለሆነ ስራቸውን ማስቀረት ንፉግነት ስለመሰለኝ ነው። ይህንን ይበልጥ አጠናክሮ መቀጠል እንደ አንድ ተቋም ሳይሆን እንደ አንድ የኢትዮጵያ ዓይንና ጆሮ ተቋም ሆኖ መስራት ዓይንና ልብ ተናቦ መስራት ደግሞ ይበልጥ ማሳደግ አስፈላጊ ነው የሚለውን ነገር ለማንሳት ነው። የፌዴራል ዋና ኦዲተር መሰረት ዳምጤ በበኩላቸው ኢቢሲ ኢትዮጵያ የምትታይበት ሚዲያ ነው ያሉ ሲሆን አሁንም የመረጃ ምንጩን በማሳደግ ተደራሽነቱን ከፍ ሊያደርግ ይገባል ብለዋል። በድርጊት መርሃ ግብሩ መሰረት የነበረውን አፈጻጸም ታልቆልናል። እኔ ለኦዲቱ የተሰጠውን ትኩረት ማመስገን ፈልጋለሁ። እኔ የመጡ ለውጦችም እኔ ማመስገን እንፈልገው በሙያው ላይ ያሉ ሰዎች ተቋሙ ስለሚመሩት ነው የሚል አስተያየት ነው። በተለያየ አጋጣሚ ጊዜ ያሉትን አመራሮች አውቃቸዋለሁ። ስለዚህ አሁን ለመጣው ለውጥም በፕሮፌሽን ውስጥ ስላሉ የራሱን አስተዋጽኦ አድርጓል ብዬ ነው አስተያየት የሚሰጠው። አጠቃላይ ኤቢሲ ስናየው ከነበረበት ጊዜ ከጊዜ ወደ ጊዜ ለውጥ እያስመዘገበ የመጣ ነው። ግን የበለጠ የኅብረተሰቡን ታማኝነት ለማረጋገጥ አሁንም ነፃና ገለልተኛ ሆኖ ይሰራ ይገባል። ኢቢሲ በኦዲት ግኝቱ እርምት እንዲወሰድባቸው የተሰጠው ጉዳዮች ላይ በፍጥነት ማሻሻያ ማድረግ በቋሚ ኮሚቴው እውቅና የተሰጠበት ነው። በመጨረሻም የታላቁ ህዳሴ ግድብ በማጠናቀቂያ ምራፍ ላይ መገኘት ኢትዮጵያ በተፈጥሮ ሀብታ ለመልማት በምታደርገው ጉዞ የትኛውንም ምድራዊ ኃይል ሊያስቁመት እንደማይችል ማሳያ ነው ሲሉ ለውጭ ጉዳይ ሚኒስቴር በአፍሪካ ጉዳዩ ተጠባባቂ ዳይሬክተር ጄኔራልና የህዳሴ ግድብ ተዳዳሪ አምባሳደር ዘሪሁን አበበ ተናግሯል። ኢትዮጵያውያን በጋራ ተሸምነው በተባበረ ክንድ በተፈጥሮ ሀብታቸው መልማት ቢፈልጉ የትኛውም ምድራዊ ኃይል ሊያስቆማቸው እንደማይችል ቋሚ የሆነ ህያው ምስክር ነው የኢትዮጵያ ህዳሴ ግድብ። ይህ የክፍለ ዘመኑ ግዙፍ ፕሮጀክት በድቅድቅ ጨለማ ህይወቱን ለሚገፋው ከፊሉ የሀገራችን ህዝብ ወደሚደነቅ ብርሃን እንደሚያሸጋግረው ሲታመን ለአፍሪቃ አህጉር ደግሞ በዓለም አቀፍ የድንበር ተሻጋሪ ወንዞች ህግጋትን ያከበረ የፍታ የተጠቃሚነት ቋሚ ምልክት ተደርጎም የሚቆጠር ነው። እንዲያም ሆኖ ኢትዮጵያ በአባይ ወንዝ በመገንባት በማጠናቀቂያ ምዕራፍ ላይ ያደረሰችው ታላቁ ህዳሴ ግድብ እግር በእግር ሲከታተልባት የነበረው ከቋጥኝ የገዘፈ ስውርና ግልጽ ዲፕሎማሲያዊ ጫናዎችንና ፈተናዎችን መጋፈጡን ነው። በውጭ ጉዳይ ሚኒስቴር የአፍሪቃ ጉዳዮች ተጠባባቂ ዲሬክተር ጄኔራልና የህዳሴ ግድቡ ተደራዳሪ አምባሳደር ዘሪሁን አበበ ይግዛው የሚናገሩት ሱዳን በመጀመሪያ አካባቢ ግድቡ ሊጎዳኝ ይችላል ከሚል ይበልጥ መረጃ የማግኘት መሻት ፍላጎት የመነጨ ነው። በግብፅ በኩል ግን በጭራሽ በአባይ ተፋሰስ በተለይ በኢትዮጵያ እና በላይኞቹ የሌሎቹ ሀገራት የነጭ አባይ ሀገራት በምንላቸው ምንም አይነት ግድብ እንዲገነባ አትፈልግም። ሌላኛው ተግዳሮት የተነሳው ደግሞ በድርድሩ ሂደት የአሜሪካ ፖለቲከኞች ለግብፅ ያደላ ሰነድ አዘጋጅተው ኢትዮጵያን እጅ ለመጠምዘዝና ለማስፈረም በፍርደ ገምድልነት የተንቀሳቀሱበት ጊዜ እንደነበርም አምባሳደር ዘሪውን አበበ ያስታውሳሉ። ስምምነቱን እኒያርቅቀን እንስጣችሁ ይህ እንዴቱ ሊሆነ ትንሽ ወደ ግብፅም ያጋደለ አቋም ተይዞ ስለነበረ ያንን ልንቀበል ስለዚህ ማንቀበልበት ዋነኛው ምክንያት ደግሞ አንደኛ ፍትሐዊና ምክንያቱ የውሃ አጠቃቀም መሰረት ያደረገ አካሄድ አይደለም። እነኝህን ውጣ ውረዶች በጥበብ አልፎ በጉባ ሰማይ ስር በማጠናቀቂያው ምዕራፍ ላይ በኩራት የሚገማሽረው ታላቁ ህዳሴ ግድብ ኢትዮጵያን በዓለም አቀፍ መድረኮች ከፍ ያለ የመደራደር ዲፕሎማሲያዊ ስኬትንም አጎናጽፏታል። ይህ ዲፕሎማሲያዊ ስኬት ኢትዮጵያ በተፈጥሮ ሀብቶቿ እንድትጠቀም በሚደረገው እንቅስቃሴ ውስጥ የያዘችው አቋም ፍትሐዊና በጋራ ተጠቃሚነት ላይ የተመሠረተ እስከሆነ ድረስ የትኛውም ኃይል ሊያስቆማት እንደማይችል ለቀጠናውና ለናይል ተፋሰስ ሀገራት የማይናወጥ አቋም ያስተላለፈ ስለመሆኑም ነው አምባሳደር ዘሪሁን የሚናገሩት። ፍትሐዊነት ሁሌም አሸናፊ ይሆናል፣ ምክንያታዊነት ሁሌም አሸናፊ ይሆናል። ሁለተኛው በቀጠናው በተለይ ደግሞ የናይል ተፋሰስ ሀገራት ዘንድ ይሄ አስተሳሰብ እንዲሰፍን ማድረግ ችለናል። ወትሮም ቢሆን የድርድሩ ሂደት በተባበሩት መንግስታት ድርጅት በዓለም ባንክና ከአሜሪካ መንግስት አውጥቶ በአፍሪቃ ሀጉር እንዲታይ ከማድረግ ጀምሮ በፕሮጀክቱ አስተዳደር ላይ በቀደምት ዓመታት ይታይ የነበረውን ደካማ አፈጻጸም ከመሰረቱ ገምግሞ አሁን ላለበት የሚያስደንቅ አፈጻጸም ጠቅላይ ሚኒስትር ዓብይ አህመድ የወሰዱት እርምጃ በዓለም አቀፍ መድረኮች ቅቡልነት ያመጣ የውሃ ዲፕሎማሲ ጉዞ እንድንጓዝ ረድቶናል፣ ይላሉ አምባሳደር ዘሪሁን አበበም። የዲፕሎማሲውን ስራ በከፍተኛ ደረጃ ነው ያገዙ። ተጽዕኖ መፍጠሪያ መንገድ ነው። ይኸው እያየኸው አይደል? ግድቡ ሞላ እኮ የአሁን 64 ቢሊዮን ሜትር ውሃ ይዟል። ግን የደረሰብህ ጉዳት አለ የለም እያልክ ለመናገር ያስችላል። የዚህ ግድብ ታሪክ ሲጻፍ ነገ ከነገ በኋላ በጉልህ የወጠኑት የጀመሩት ተብሎ ሲታሰብ ከጫፍ ያደረሱት ከመቆም ያትርፈው ትንሳኤውን ያበሰሩለት ዶክተር አብይ ናቸው ብሎ መናገር ይቻላል። ውስጡ ስለነበር ስላለን ስለምናውቀው። ይህ የሁሉም ኢትዮጵያውያንን የድል ብስራት ዜናን የያዘው የምስራች ከጉባ ተራሮች ስር ነጋሪቱ ሊጎሰም የጥቂት ወራት እድሜ ብቻ ቀርተውታል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ